አሚር ከሊፋ እባላለሁ። የወረዳ ሰባት ንግድ ጽህፈት ቤት ኃላፊ ነኝ። ባለፉት 2017 በጀት ዓመት ላይ በስድስት ወሩ ለማከናወን ያቀርናቸውን ተግባራት በርካቶቹን ቢያንስ ከ85 ፐርሰንት በላይ ለመፈጸም ሞክረናል። እነዚህ ሁሉ የሚጀምሩት ከአገልግሎት አሰጣጡ ነው። አገልግሎት አሰጣጡም እንደ ጽፈት ቤታችን ያለው ሰራተኛ በሙሉ ባለጉዳዩን ማስተናገድ የሚችልበትን ቅድመ ሁኔታ ሟልቶ ስራው ላይ በአግባቡ እየተገኘ በስነ ስርዓትም በአክብሮት አስተናግዶ የሚመለከተውን ጉዳይ የሚገባውን ይገባል በማለት በመመሪያው መሰረት ደግሞ መታረም ያለባቸውን እያረምን ከዛም አንጻር ጥሩ የሆኑ መሻሻሎች የነበሩበት ሁኔታዎች ነበሩ። በተቻለ መጠን ለአገልግሎት አሰጣጥም ምቹ ሁኔታዎችን ለመፍጠርም ጥረት አድርገናል ማለት ነው። እሱ ከሆነ በኋላ ደግሞ የያዝናቸው ዋና ዋና ተግባራቶች አሉ። እነዚህም ተግባራቶች በተቻለ መጠን በየወቅቱ ቼክ እያደረገ በሳምንትም በየዕለቱም ተግባራቶቻችንን ምን ያህል እየፈጸምን የሚለውን እየተናበብን ከባለሙያውም ጋር ከቡድን መሪውም ጋር ይሄ ይቀረናል ይሄን ቀጣይ ትኩረት ልናደርግ ይገባል የሚል እየለየን ተግባራቶቹን ለማሳካት ጥረት ያደረግንበት ስድስት ወር ነበር። ባለፈው ስድስት ወር የተቋማችን ተልዕኮ እንደሚታወቀው በዋናነት በተለይ በተለይ ከንግዱ ጋር ተያይዞ የገበያውን ዋጋ የማረጋጋት ስለሆነ ዋናው ተልእኳችን፣ በተለይ ምርት አቅርቦት ላይ በሰፊው ለመስራት ጥረት አድርገናል። ከምርት አቅርቦት አንጻር ያሉ ሁኔታዎችን ለማመቻቸት በዋናነት በተለይ በተለይ ሰንዴ ማርኬቶች ላይ ቅዳሜና እሁድ ላይ ነጋዴዎች ምርት የሚያቀርቡ በአትክልትና ፍራፍሬ የሚሰማሩ ነጋዴዎችን ትስስር በመፍጠርም እነሱን ድጋፍ በማድረግ ከገበያው ልዩነት ባለው መንገድ ለማህበረሰቡ ጠቀሜታ ያላቸው ጥራቱን በጠበቀ መንገድ ምርቶችን እንዲያቀርቡም አድርገናል። እስከ 6250 የሚጠጋ ያክል አትክልትና ፍራፍሬዎች ቀርበዋል። የግብርና ምርቶችን በዛው ልክ ሲቀርቡ የነበረበት አግባብ አለን። በተለይ በተለይ ደግሞ በከተማ ግብርና የተመረቱ የእንቁላል ምርትም ትስስር ተፈጥሮ ለማህበረሰቡ ለነዋሪው እንዲደርስ ተደርጓል። ከዛ ባሻገር ደግሞ የኢንዱስትሪ ምርቶች በሸማች በኩልም እንዲቀርቡ የተደረገበት አግባብ አለ። ማህበረሰቡም በተለይ በብዛት የሚጠቀማቸው ስኳር፣ ዘይት በተቻለ መጠን ከዩኒየን የሚቀርቡትን ቀርቦ ማህበረሰቡ እንዲጠቀማቸው የማድረጉ ተግባር ተከናውኗል ከምርት አቅርቦት አንጻር ማለት ነው። ይህም በመሆኑ ለማህበረሰባችን ትልቅ ፋይዳ ያላቸው ምርቶች ናቸው። ባለፈው ሲቀርቡ የነበረው እነዚህ እነዚህ ከምርት አቅርቦት አንጻር ያለው ሂደት ጥሩ ነበር ብሎ መውሰድ ይቻላል። ቀጣይ ባለው ሂደት ደግሞ የምናስተካክላቸው ስፋት እንዲኖረው በተለይ በተለይ የግብርና ምርቶች በስፋት እንዲቀርቡ ከሸማች ህብረት ስራ ማህበርን ከጭምር እየተነጋገርን እየሄድን ያለንበት አግባብ አለ። ሶ ይሄ ምርት አቅርቦቱ በተተመነለት ዋጋ ስለሆነ የሚሸጠው፣ በተለይ በተለይ ሽንኩርት፣ ድንች የመሳሰሉት ከሱ ጋር ተያይዞ ያሉ አንዳንዴ የዋጋ መጨመሮች እንዳይኖሩ የቁጥጥር ስራው በደንብ ይሰራል። ባለሙያዎች ቅዳሜ ጠዋት ጀምረው እስከ እሁድም ድረስ በእያንዳንዱ ገበያ ላይ ተመደበው ከዋጋ አንጻር ልዩነት እንዳይኖር በተለያዩ ገበያዎች የተጠናው ጥናት አለ። የእያንዳንዱ ምርት የሚሸጥበት ዋጋ ከሱ ጋር ተያይዞ ልዩነት ካለውም ክትትል በማድረግ የማስተማሪያ እርምጃዎችን እየወሰድን ሄደናል። አንዳንዴ ገበያው አሁን ያመጡት ምርት እንዳለ ሆነው ገበያው ላይ የሆነ ጭማሪ አለ ሲባል ለመጨመር ፍላጎቶች አሉ። ግን እሱ ደግሞ በትስስራችን መሰረት ስለማያስኬድ እሱ በሚሆንበት ሰዓት ደግሞ እርምጃ የምንወስድበትና ለማስተማር ጥረት የምናደርግበት ሁኔታ አለ። በዛ መንገድ ነው የመጣ ነውና ግን ብዙ ችግር አልገጠመንም። ከምርት አቅርቦት አንጻር በአብዛኛው እዚህ ላይ ትስስር የፈጠርንላቸው ነጋዴዎችን ጭምር በታማኝነት ሲሰሩ የነበረበት አግባብ አንዳንድ ክፍተቶች ሲኖሩም ደግሞ ክፍተቶቹን በቢሮ ደረጃ እየጠራን ከነሱ ጋር እየተወያየን ክፍተቱ እንዲታረም እየተነጋገረን የመጣንበት አግባብ ነው የነበረው። ሁለተኛው ከእሱ እንዳለ ሆኖ የእኛ ተግባር የሚሆነው በተለይ በተለይ የቁጥጥር ስራው ነው የሚሆነው። ከቁጥጥር ጋር ተያይዞ በተለይ በተለይ አብዛኛው ነጋዴ ህጋዊ ሆኖ ነው መስራት መቻል ያለበት። ህጋዊ ሆኖ መስራት እንዲችል ደግሞ የመጀመሪያው ንግድ ፍቃድ እንዲያወጡ የማድረጉን ተግባር እናስኬዳለንና ያለ ንግድ ፍቃድ ሲሰሩ የነበሩ ወደ ሀያ ስድስት ነጋዴዎች በተገኙበት ሰዓት እርምጃ የተወሰደበት አግባብ አለ። ይሄ መሆኑ ለምንድን ነው ህጋዊ ሲሆኑ ህጋዊ በሆነ መንገድ ከሌላውም ነጋዴ ጋር ለመወዳደርም ለመንግስትም ተገቢውን ግብር እንዲከፍሉ ማድረግ ስለሚያስችል በዚህ አግባብ የተገኙ ወደ 26 እርምጃ የወሰድንበት እና ከዛ በኋላ ደግሞ በ24 ሰዓት ውስጥ ፍቃድ አውጥቶ መከፈት ስላለበት ፍቃድ በሚያወጡበት ሰዓት ደግሞ ወደ ህጋዊ ስርዓቱ እንዲገቡ የማድረግ የዋጋ ዝርዝር ለ ነዋሪው በሚታይ መልኩ ለሸማቹ በሚታይ መልኩ የማይለጥፉ ነጋዴዎችን የማስተማር የዋጋ ዝርዝር እንዲለጥፉ የሚሸጡትን ምርት በግልጽ ለሸማቹ በሚታይ አግባብ ዋጋውንም ጭምር እንዲያሳውቁ የማድረጉን ተግባር በየዕለቱ የምናከናውነው ተግባር ነው የነበረው በዚህ ስድስት ወር ውስጥ። ከዛም ውጭ ደግሞ ህጋዊ ናቸው አይደሉም የሚሉትን የምንለይበት ኦሪጂናል ንግድ ፍቃዳቸውን እንዲሰቅሉ እንሰራለን ማለት ነው። ፍቃዱን እንዲሰቅሉ ኦሪጂናል ንግድ ፍቃዱ በተለያየ አግባብ ጣምራም በሚሆንበት አግባብ ደግሞ ኮፒውም ቢሆን ኦሪጂናል የሆነ ማህተም ያረፈበት እንዲሆን የማድረጉንም ተግባር ስናከናውን የነበረበት አግባብ አለ። ህጋዊ በሆነ መንገድ ፍቃድ ያወጡበት ዘርፍ እንዳለ ሆኖ ፍቃድ ካወጡበት ዘርፍ ውጭ የሚነግዱ ነጋዴዎችም ሲያጋጥሙን በመመሪያው መሰረት ቀን ስላለው ቀን እየሰጠን ወደ ትክክለኛ ዘርፋቸው እንዲመጡ የማድረጉን ተግባር ባለፈው ስድስት ወር በስፋት ስንሄድበት ነበረ። ከዚህ አንጻር ወደ ሰባ አምስት የሚጠጉ ነጋዴዎች በአጠቃላይ ከዚህ አንጻር በደረጃው ከወረዳው ከክፍለ ከተማው ጋር እየተነጋገረ ወደ ህጋዊ ስርዓቱ እንዲመጡ ዘርፋቸውንም እንዲያስተካክሉ እንዲሁም ከአድራሻ ውጭ የሆኑ ነጋዴዎችም በሚኖሩበት ሰዓት ለምሳሌ አንዳንዱ የመጀመሪያ ፍቃድ ያወጣበት ንግድ ቤት ሌላ ይሆንና አሁን ደግሞ ንግዱን የሚያከናውንበት የቤት ቁጥርም የንግድ አድራሻም ሌላ ሲሆን ከአድራሻ ውጭ ነው የሚሆነው እና ይሄም ተገቢው ትምህርት ማስጠንቀቂያ ይሰጥና ወደ ህጋዊ ስርዓት እንዲመጡ የማድረጉ ተግባር ይከናወናል። ሰው ከዚህም ባሻገር ደግሞ በቁጥጥሩ ረገጥ ሌሎችም በተለይ በተለይ ለማህበረሰቡ አገልግሎት የሚሰጥባቸው ሚዛን የመሳሰሉት እነሱ ህጋዊ በሆነ መንገድ አስለክተው ዲጂታላይዝ አድርገው እንዲያስኬዱ ስንሰራ የነበረበት አግባብ አለ። ወደ ሁለት መቶ አስራ አራት ሚዛኖች በዚህ ረገድም በህጋዊ ስነ ልክ ተፈትሸው ህጋዊነታቸው ተረጋግጠው ስቲከር ተለጥፎላቸው ነጋዴዎቹ እንዲጠቀሟቸው የማድረጉም ተግባር በዋናነት ስንሰራ የነበረበት አግባብ አለ። የቁጥጥር አግባባችንም በተለይ በተለይ ደግሞ ከኑሮ ውድነትም አንጻር ህጋዊ የሆነ የደረሰኝ ግብይት እንዲኖርም የደረሰኝም ክትትሎችን ስናደርግ ነበር። ምርቶችን የሚሸጡትን ምርት ደረሰኝ እንዲሰጡ ኢቨን እነሱም ከተለያየ ቦታ ምርቶችን ሲያመጡም በደረሰኝ ግብይት እንዲያከናውኑ የማድረጉንም ተግባር ባለፈው ስድስት ወር በስፋት ስንከታተልም ስንቆጣጠርም የነበረበት አግባብም ነበረና እነዚህ እነዚህ ተግባራት ዋናነት የምናስኬዳቸው ናቸው። ከዚህ ባሻገር ደግሞ በተለያየ ደረጃ በተለይ በተለይ ሸማቹ መብቱን አውቆ እንዲሄድ የሸማቹ መብትም እንዳይጣስ የተለያዩ የግንዛቤ ፈጠራ ስራዎችን ሰርተን እስከ ብሎክ ድረስ አደረጃጀቶች አሉ ከነዚህ አደረጃጀቶች ጋር በጋራ በመሆን ሸማቹ መብቱ ምንድን ነው፣ መብቱ በሚጣስበት አግባብ በምን አግባብ ነው መጠየቅ መቻል ያለበት መብቱ የሚጣስባቸው አካባቢዎችስ ምን ምን ቦታዎች ላይ ናቸው የሚለውን አደረጃጀቶቹን ግንዛቤ መፍጠር፣ እነሱም ኃላፊነት እንዲወስዱ ጭምር በማድረግ ከሸማች መብት ጥበቃ አንፃር በርካታ ስራዎች ተሰርተዋል። ስልጠና የመስጠት ግንዛቤ መፍጠር፣ በተጨባጭ በመስክ ደረጃ ያሉ ችግሮች ሄዶ ቼክ የማድረግ እና የማስተካከያ እርምጃዎችን የመውሰድን ተግባር ስናከናወን የነበረበት አግባብ አለ። እነዚህ ሁሉ ተግባራት እየተከናወኑ ባለበት ሂደትም ህገወጥ በሆነ መልኩ የምናገኛቸው ቦታዎች ላይ እርምጃ እንወስዳለን። በዚህኛው ስድስት ወርም ለምሳሌ በቅርብ ቀንም የወሰድነው እርምጃ አንዱ ተጠቃሽ ነው። በተለይ የሸማቹን መብት ከማስጠበቅ አንፃር የሚጠቀስ ነውና ወደ ያለ አግባብ የመጋዘን ፍቃድ ሳይኖረው ስኳር ያከማቸ ወደ ሶስት መቶ ሶስት ኩንታል ስኳር እንዲሁም ወደ 149 ባለ 20 ሊትር ዘይትም የመጋዘን ፍቃድ ሳይኖራቸው ህገወጥ በሆነ መንገድ ለሌላ ምርት ለሌላ አገልግሎት የሚውል መጋዘን ላይ ከዝነው በመገኘታቸው በመገኘታቸውና ለማህበረሰብም ለሽያጭ ቀርቦ ያልነበረ ስለሆነ እሱም እንዲወረስና በአስተዳደራዊ አሰራሩ መሰረት በሸማች ህብረት ስራ ማህበሩ በኩል ለነዋሪው በሽያጭ እንዲተላለፍ የተደረገበት አግባብ አለ። እዚህ እነዚህ ሁሉ ተግባራት የተከናወኑበት ያለፈው ስድስት ወር ነበር እና ቀጣይ እነዚህና ሌሎችን ጉዳዮች አጠናክረን የምንቀጥል ነው የሚሆነው። እነዚህን ሁሉ ተግባራት ስናከናወን ግን በየደረጃው ነጋዴውንም ግንዛቤ መፍጠር፣ ስልጠና መስጠት፣ ባለሙያውንም በዛው ልክ ባለሙያው ስልጠና መስጠት በመሀል ያሉ የክህሎት የመሳሰሉ ጋፖች ካሉም እነሱ እንዲታረም ማድረግ ነጋዴውን በስፋት ግንዛቤ ሲፈጠር ነበር። በተለይ በተለይ ከኑሮ ውድነት አንጻር ነጋዴው የማይተካ ሚና ስላለው ነጋዴው ሚናውን እንዲወጣ የማስገንዘብ የተለያዩ መድረኮችን ፈጥረን ስንሰራ የነበረበት ያለፈው ስድስት ወር ነበር እና እነዚህ እነዚህ ተግባራት ጥንካሬዎቹ ይቀጥላሉ። በተወሰነ መልኩ ከእቅዳችን አንጻር ደግሞ በአመቱ የያዝናቸው ያልደረስንባቸውን ቀጣይ እቅዶቻችንን ጭምር ከልሰን ለመሄድ በዝግጅት ላይ ያለንበት ወቅት ላይ ያለን